አዴይ ክፍል ሰላሳ ሰባት ፍቅር እንግዲህ ወደ ቤቷ ተመልሳለች ማለት ነው። ከታገተችበት ተፈታለች። አሁን እንግዲህ አዴ ላይ መከራውን ማብዛቱን ታያይዘዋለች ማለት ነው። አዴ እንዳሳገተቻት፣ ሆን ብላ ያን ሁሉ ነገር እንደዋሸች እንግዲህ ለባርኮት እና ለዴብት ነገራቸውም፣ እነሱ ግን ምንም አይነት ነገር ሊያምኗት ስላልቻሉ ዝም ማለትን መርጣለች ማለት ነው። በስተመጨረሻም እንግዲህ ባርኮት አፍኖትና ይዞት የነበረውን ፍቅሩን ለአዴይ ገልጾላታል ማለት ነው። እወድሻለሁ፣ አፈቅርሻለሁ እስከ ዛሬ እወዳት አለው አፈቅራት አለው እያልኩ ስለ ሷ የማወራልሽ ልጅ አንቺ ነሽ። ሌላ የመወዳት የማፈቅራት ልጅ የለችም ሰው ካላንቺ መኖር የምችል ሁሉ አይመስለኝም። አዴ ባክሽ ፍቅሬን ተቀበኝና ከአንቺ ጋር እንሆን እያላት ነበር። ይህን ነገር አዴ ልትቀበለው አልፈለገችም። እኔ ደግሞ እስከ ዛሬ አዝነህልኝና ልክ እንደ ህትካይተይ ልታግዘኝ ልትረዳ ይመስሎኝ ነበር። ለካንተ ለጥቅም ፈልገ ነው ፍቅረኛ እንደሆን ፈልገ ነበር። ይህን ሁሉን ክብካቤ የምታደርግልኝ ባርኮት ካንተ ይህን ነገር አልጠብቅም ብላ እንግዲህ ትታው ሄዳ ነበር ማለት ነው። ነገር ግን ወደ ቤት ከተመለሰች በኋላ ለፍቅርም ሆነ ለዴብ እንግዲህ ባርኮት ፍቅረኛ ይሆኗል እያለች እየነገረቻቸው ነበር። ይህን ያደረገችበት ምክንያት አዳት አዴ ማለት ነው ባርኮት ጋር መሆን ፈልጋ ሳይሆን፣ ፍቅር መከራዋንና ስቃይዋን እንዳታበዘው ፍቅር የምታሰቃያት ያው ዴብ ጋ የፍቅር ግንኙነት ትጀምራለች እያለች ዴብ አዴን ስለሚወዳት በዛ ምክንያት ነው አዴን የምታሰቃያት እንጂ ፍቅር ለአዴ ሌላ ጥላቻ ኑሯት ወይም መጥፎ ሰው ሆነ አይደለም። አደይ ደግሞ እንግዲህ ይሄ ሁሉ መከራ ደርሶባት ከዚህም በኋላ ሌላ መከራ እንዲደርስባት ስለማትፈልግ ሌላ አማራጭ መጠቀምን ፈልጋለች ማለት ነው። ባርኮትን እንግዲህ አፍቅሬ ዋለሁ ፍቅረኛዬ ነው ያለችበት ምክንያት ደግሞ ፍቅር አደይ ላይ ከባድ ነገር፣ ሌላ ከባድ ነገር ልታደርግባት እንደምትችል ስለምታውቅ ወይ ቤት መውጣት ወይም ደግሞ አርፋ ስራዋን መስራት ስለምትፈልግ እሷ ደግሞ ስራዋን መስራት ስለምትፈልግ ፍቅር ጋር መጣላት ስለማትፈልግ ዴቭንተታ እንግዲህ ወደ ባርኮት መዞር ፈልጋለች። ግን ፍቅር አሁንም ቢሆን ደስተኛ አልሆነችም። በትንሹ የተሻለ ነገር ቢሆንም ነገር ግን ወንድም ያንቺን ሊወድሽ ሊያፈቅርሽ አይችልም፣ አንቺ ድሀ ምስኪን ነሽ፣ ስለዚህ በጭራሽ አያደርገውም እያለች ነበር። ይሄን የሰማው ዴብ ደግሞ የመጨረሻ እብድ ስውር ቅጥል እያለ ነው። ሶ ዴቭ ምን ሊያደርግ ይችላል? አደይና ባርኮት ፍቅር ጀመሩ ማለት ዴብ የመጨረሻ አበደ ጨለለ ነው ማለት ነው። አደ ግን ይህን ነገር ያደረገችው ፍቅርና ዴቭ የፍቅር ግንኙነት ውስጥ እንዲጀምሩ

እሷ የእሱ እንደማትሆን ካወቀ በኋላ ፍቅር ጋር ግንኙነታቸው እንዲጠነክር ፈልጋ ይመስለኛል። አዴ እንደዚህ ያለችው እንጂ ባርኮት ጋር መሆን ፈልጋም አይመስለኝም። በእርግጥ ዴቭን አልፈልግም፣ አትሆነኝም የምትለው ፍቅርን ፈርታም ሊሆን ይችላል። በእርግጥ ሰው ሆኖ የማያፈቅርና የማይወድ የለም። ነገር ግን የባለቤቷን ፍቅረኛ ማግባት አትፈልግም፣ መውሰድም አትፈልግም። ለእሷም ጥሩ ስላልሆነ አብሮ ቢሆኑም ሰላም እንደማትሆን ስለምታውቅ ነው። አዴ እንግዲህ ዴቭን እምቢ ያለችውና እያንከራ ተተችው ያለችው ባርኮት ደግሞ እስከ ዛሬ ፍቅሩን ገልጾላት ስለማያቅ ነው። እንግዲህ ልክ እንደ ወንድሜ ነው የማይ እያለችው የነበር ማለት ነው ዴቭ። ከዛ በፊት ባርኮትና አደይ ከመገናኘታቸው በፊት ግን ሁሌ አንቺን ነው የማስበው፣ ስበላም ስጠጣም ስሄድም አንቺን ነው የማስበው ዴቭ። አደይ ባክሽ ተረጅኝ እያላት ነበር ዴቭ። ነገር ግን ዝምታዋን ነበር የመረጠችው። ሊዲያም እንግዲህ ከወንድሜ ሲርሰር ማለትሽን ተይ፣ ወንድሜ አንቺ ፍቅረኛ ሊሆን አይችልም። አንቺን አፍቅሮም ሲሰቃይና ሲንገላታ ማየት ስለማልፈልግ ከወንድሜ እንድትርቅ ይፈልጋለሁ እያለቻት ነበር ሊዲያም ማለት ነው። ስለዚህ ሊዲያም ፍቅርም አይናቸውን እያተኮሩባት ስለሆነ ዴብጋ ስትሆን፣ ሶ አደይ መምረጥ ያለባት ብቸኝነቷን ነው ወይም ባርኮትን መርጣ ከዛ በኋላ ፍቅርን ያኔ ዴብን ለፍቅር ትታ ሊዲያም ደግሞ እንዳትዝትባት ዲቭን ትታላት ከዛ በኋላ እንግዲህ ያው ስራውን የምትሰራ ይሆናል ማለት ነው። ኤላና ለምለም እንግዲህ ቤታቸው ውስጥ ፍቅራቸውን አጣጥመው እየኖሩ ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ማለት ነው እንግዲህ አደይ ድራማ አሁን ተወዳጅነትን እያገኘ ነው። በዛሬው ክፍል ደግሞ በጣም ደስ የሚል ብዙ ነገሮችን የሚቀይር ነገር ተከስቷል። ማለት ነው በተለይ አደይ አሁን ላይ ቆፍጠን ኮራ እያለች ነው ማለት ነው። መብቷንም ለማስከበር እየሞከረች ነው። ከአሁን በፊት የደረሰባትን ግፍና መከራ መድገም ስላል ስለምትፈልገሽ ስራዋንን ማጣት ስለማትፈልግ ጎበዝና ቆፍጣና እንዲሁም ጠንካራ እየሆነች ነው። የተለያዩ አማራጮችን እየወሰደች ነው። ዝም ከማለት ይልቅ መናገርን እየመረጠች ነው አሁን ላይ ማለት ነው። በነገራችን ላይ መከራ ሲበዛ ያጠነክራል፣ እንድትናገሩ ያደርጋችኋል ማለት ነው። ሶ በዛሬው ክፍል እንግዲህ ፍቅር ወደ ቤት እንደተመለሰች እና አሁንም ተንኩሏን እንደቀጠለች ነው። ነገር ግን ፍቅር ወደ ቤት ብትመለስም የአደይ ጥቅም እንዲጠበቅላት ስለሚፈልግ ደመቀ እንግዲህ ደሞዟን ከፍቅር ተቀብሎ ብሎ ለአዴ መልሶላታል ማለት ነው። ይህንንም ይዛ ሄዳ እንግዲህ ለባርኮት ደመቀ የተቀበለህን ብር ሰጥቶኛል ከፈለግ ኩሰደው እያለችው ነበር ሰው ባርኮትም ያንቺ የላብሽና የዲካሜ ስለሆነ ውሰጅው እኛ አንፈልግም እያላት ነበረ። ፍቅርም እንግዲህ ለማስተባበል ሞክራ ነበረ፣ አዴ እንዳሳገተቻት ይህ ሁሉ መከራ እንዲደርስብኝ ያደረገችው አዴ ናት ለማለት ሞክራ ነበር፣ ለወንድሟም ለዴብም። ነገር ግን እነሱ ተቀባይነትን አላገኘችም አላመኗትም። ስላላመኗትም እንግዲህ በተደጋጋሚ ለመናገር አልፈለገችም። ሁሉንም ነገር እናውቃለን፣ ሰምተናል። ያደረግሽውን ነገር በሙሉ እናውቃለን። ይህ ሁሉ እንዲደርስብሽ ያደረግሽው ደግሞ አንቺ እራስሽ ስለሆን ክሳ ደግ አደረጉሽ። አሁን ግን ከታገትሽበት ስለወጣሽ ደስ ብሎናል እያሏት ነበረ። ፍቅር ደጋግማ መናገር ያልፈለገችው እንግዲህ እሷ ሁሉንም ነገር እንዳደረገ ስለተናገሩባት ሌላ ምንም አይነት ዘዴ መጠቀምን አልፈለገችም። አዴን ያሳገተችኝ ብትልም እነሱ ሊያምኗት አልቻሉም ማለት ነው። ነገር ግን አሁን ቤት ውስጥ ተኝታ ዴብን እያወራችው ነበረ። ወዳላ ፍቅር አለው እያለችው ነበር። ነገር ግን እሱ ከጎኗ ስትሆን ራሱ የሚሄድበት ነው የሚጣፈው። በጣም ነው የሚጨንቀው። በጣም ነው የሚፈራት። በጣም ነው የሚደብረው። ና ይህ ነገሩ አሁንም ቢሆን እያናደዳት ነው። ዴብ ለፍቅር ምንም አይነት ርኅራህ እያሳያት አይደለም። የበለጠ እየጮኸባት እያሳዘናት እንጂ ምንም ጥሩ ፊት እያሳየት አይደለም ለፍቅር ማለት ነው። ታማም ቢሆን አሁን መቃጠሯን ቀጥላለች ማለት ነው። ሊዲያ እና ፍቅር አሁን እንስማማ፣ አንድ ላይ እንሆን እያለቻት ነበረ። ሊዲያ አግዢኝ፣ ለምለምን ከኤላ እናለያያት እያለች ነበር። ነገር ግን ፍቅር አልፈልግም፣ ሁላችሁንም አልፈልጋችሁም። ለጥቅማችሁ ሲሆን ብቻ ነው የምትፈልጉኝ እንጂ ለጥሩ ነገር እኔን አስፈልጉኝም። ስለዚህ የራስሽ ጉዳይ፣ እንደፈለግሽ አድርጊው። አንቺ ባጠፋሽው ጥፋት እኔ እንዴት እቀጣለሁ እያለች እንግዲህ ያው አብረ ያደረጉት ነገር አብረው ነበር አደይን፣ እንግዲህ እንደዚህ እንዲመሰክርባት ያደረጉት ነገር ግን ፍቅርን ነው ሲያሰቃያት የነበረው ሰው እራስሽ ገብተሽ የራስሽ ተወጪ እያለቻት ነበር፣ ሊዲያን ማለት ነው። ሶ ሊዲያ ኤላን ከለምለም እንዴት ልትለያያቸው ትችላለች? የቤታቸው መሄድን አዘውትራለች። ነገር ግን ዛሬ ብዙም ክፍት ጊዜ አግኝታ ኤላን ለማጥመድ አልተሳካላትም ማለት ነው። ሶ ለምለምና ኤላን እንዴት ልታለያያቸው ትችላለች? ሊዲያ ማለት ነው። አደይ ደግሞ እንግዲህ ባርኮት ብዙ ዘመናትን ብዙ ጊዜያትን ደብቆ ሲሰቃይበት የኖረውን ፍቅሩን እንግዲህ ዛሬ ተንፍሶታል ማለት ነው። ለአደይ እንደሚወዳትና እንደሚያፈቅራት እውነቱን ነግሯታል ማለት ነው። ሶ አደይ ይሄ ነገር ለጊዜው ቢያስደነግጣትም እሷ ይህን ነገር ከሱ ስለማትጠብቅ ልክ እንደ ወንድሟ ስለምታየው እሱ እንደ እቴን ም ያያዝ እማይ ስለሚላት ያሰሪዋም ልጅ ስለሆነ ያፈቅረኛል ብላ በጭራሽ አንድም ቀን አስብ አታውቅም ነበረ። ስለዚህ ይህን ነገር ስትሰማ እሷን ደንግጧታል ። ለጊዜው ጮኋበት ነበር የሄደችው። ነገር ግን ቤት ሄዳ ያደረገችው ነገር ደግሞ እኔን አስደንግጦኛል። በእርግጥ ለራሷ ብላ ነው፣ ለራሷ ደህንነት ስትል ነው ይሄን ነገር ያደረገችው። ፈልጋም ባይሆን ሳትፈልግ፣ ምናልባት ዴብ ከእሷ እንዲርቅና ፍቅርና ዴብ በአንድ ላይ እንዲሆኑ ፈልጋ ይሆናል ይህን ነገር ያደረገችው ማለት ነው። እንግዲህ ዴብ ከኋላ ነበረ ፍቅርን በጥፊ ስትመታትና ስትጮሁባት አደይ ደርሶ ነበር ማለት ነው። ነገር ግን የሰማው አንድ ቃል በጣም ነበር ያናደደው። ካህቱ መመታት ይልቅ ከአዴ አንደበት የወጣው ባርኮት ፍቅረኛ ነው የሚለው ነገር ሲሰማ መጨረሻ የሚሆነው የሚሄድብን ነገር ነበር የጠፋው ማለት ነው። የፍቅር በጥፊ መመታት ምንም አልመሰለውም። ነገር ግን ባርኮት እና ዴ ፍቅረኛሞች መሆናቸው በጣም አሳዝኖታል። ከዚህ በኋላ እንግዲህ ባርኮት እና ዴብ ከባድ ጸብ፣ ከባድ ጥል ሊጀምሩ ይችላሉ። አዴ እንግዲህ ባርኮትን ፍቅር ተቀብላ አብረው ትቀጥላል ትችላለች፣ ወይስ ደግሞ ቤት እስከምትወጣ ይሆን? ይህንን ዘዴ ለምን ልትጠቀም ቻለች? እንግዲህ ግምቶቹን በኮሜንት አስቀምጡልኝ ማለት ነው። በቀጣይ ክፍል እንግዲህ ምን ምን አይነት ነገሮች ይፈጠራሉ? ብዙ ነገሮች ይፈጠራሉ። ምናልባት ዴብ እና ፍቅር አዲስ ግንኙነት ሊጀምሩ ይችላሉ። ምክንያቱም ዴብ ሊናደድ ይችላል፣ አዴ ከባርኩት ጋር ፍቅረኛሞች ስትሆን እንደማያገኛት ሲያውቅ ተስፋ ቆርቶ ወደ ፍቅር ሊጠጋ ይችላል ብዬ አስባለሁ። ኤላና ለምለም እንዴት ይለያያሉ? አለያየታ፣ ሊዲያ እንዴት ነው ኤላን ከራሷ ጋር ልታደርገው የምትችለው? በቀጣይ ክፍል የምናየው ይሆናል። እስከዛው ባይ ባይ።